በጣም ጥሩ። ስለዚህ ወደ ምሳሌው ስንሄድ ምሳሌ ሰባት አምስት ከነጥረ ዋጋ አሁን አምስት ከነጥረ ዋጋ ጋር ሲወጣ ምንድነው የሚሆነው? አምስት ኔጌቲቭ አምስት ደግሞ ይሄው ቅድም እንዳልኳችሁ እቺ ኔጌቲቭ ጠ ከዜሮ በታች ስለሆነች የሁለተኛውን ክራይቴሪያ ነው የምታሟላለ። ስለዚህ ኔጌቲቭ ኦፍ ኔጌቲቭ ፋይፍ ይሆንና ምክንያቱም ይሄው ኔጌቲቭ ኔጌቲቭ እናደርግና እዚህ ጋር ጠ ስንት ስለሆነ ኔጌቲቭ አምስት ስለሆነ ኔጌቲቭ በኔጌቲቭ ሲባዛ ምን ሆነ ፖዘቲቭ አምስት ይሆናል። ለምን? የጠዋጋ ምን ስለሆነ ከዜሮ በታች ስለሆነ ማለት ነው። ስለዚህ ይሄ ማለት ደግሞ በአምስት እና በዜሮ መካከል ያለው ርቀት አምስት ዩኒት ነው ይለናል። ምድብ ነው አምስት። አሁን ለምሳሌ ከዚህ እስከዚህ ያለው አምስት ምድብ ነው ለማለት ነው። በዜሮ እና በኔጌቲቭ አምስት መካከል ያለው ርቀት ይሄ አምስት ምድብ ነው፣ አምስት ዩኒት ነው ይለናል። ስለዚህ አሁን ይሄንን ይሄንንም ይሄ ፖዘቲቭ ነው አይደል፣ ከዜሮ በላይ ነው ዜሮና ከዛ በላይ ነው። ስለዚህ ፖዘቲቭ ሆኖ ነው የሚወጣው። ይሄ ደግሞ ምን ይሆናል? ኔጌቲቭ ቁጥር ነው። ኔጌቲቭ ማለት ከዜሮ በታች ነው። ስለዚህ ከዜሮ በታች ከሆነ ደግሞ ኔጌቲቭ ኦፍ ኔጌቲቭ ብለን የምናበዛው ማለት ነው አይደል? ምክንያቱም ኔጌቲቭ መጀመሪያም ውጭ ተጠብቀናለች ቁጥሩ ራሱ ደግሞ ኔጌቲቭ ነው። በብራኬት ነው የምናስገባው። ከዛ ሁለቱ ሲባዙ ኔጌቲቭ በኔጌቲቭ ሲባዛ ፖዘቲቭ ይሆናል ማለት ነው። ይሄ ማለት ደግሞ በቁጥር መስመር ላይ ያላቸው ርቀት አይደል? አሁን ለምሳሌ በዜሮ እና ይሄ አንድ ምድብ ይሞላ አይደለም። አሁን ለምሳሌ ከዜሮ እስከ አንድ እንደዚህ አንድ ምድብ ነው አይደለ። እኛ በኖርማል የምናውቀው አንድ ምድብ፣ ሁለት ምድብ፣ መደበኛ የምናውቀው ምድብ ነው። ግን ይሄኛው ሁለት ሶስተኛ ማለት ደግሞ አልሞላም፣ አንድ ምድብ አልሞላም ማለት ነው እያጨው አሁን እዚህ ጋር ይሄና፣ አንድ ምድብ ነው የሄደው። የምድቡን ይሄ ሁለት ሶስተኛ ነው የሄደው። የምድቡን ሁለት ሶስተኛ ማለት አንድ ምድብ ገና አልሞላም አይደል። አንድ ምድብ አልሞላም ማለት ነው። እዚህ ድረስ አልደረሰም። እንደዚህ ቢሆን ኖሮ አንድ ምድብ ነው። እንደዚህም ቢሆን አንድ ምድብ ነው። ይሄ ግን አንድ ምድብ አልሞላ። ለዛ ነው ለሶስተኛው ነው። እዚህ ጋ ማስተዋል ያለባችሁ ነገር ይላል፣ ማንኛውም ንብብር ቁጥር ንጥረ ዋጋ አሉታ አይሆንም ይላል። ያ ማለት አሉታ አይሆንም፣ ከንጥረ ዋጋ የሚወጣ መቼም ቢሆን ኔጌቲቭ አይሆንም። ለምን? ለምንድን ነው ኔጌቲቭም አይሆንበት ምክንያት ምድቡን ነው የምንቆጥረው። ምድብ ስንቆጥር ደግሞ ኔጌቲቭ ብለን አንቆጥርም። እንዴት ነው አሁን ሰው የሆነ ምናምን ቆጠሩ ብትባሉ ኔጌቲቭ አንድ ሰው፣ ኔጌቲቭ ሁለት ሰው ምናምን አትሉ ማለት። ልክ እንደዛ ነው። አሁን እዚህ ጋር ምድቡን ነው የምንቆጥሩት። ይህንን ምድቡን ስትቆጥሩ እዚህ ጋርም ወደፊትም ከሆነ አንድ፣ ሁለት፣ ሶስት ነው የምትሉት፣ ወደኋላም ከሆነ አንድ፣ ሁለት፣ ሶስት ነው የምትሉት። ስለዚህ ኔጌቲቭ ምናምን ብላችሁ ስለማትቆጥሩ ንጥረ ዋጋ ማለት የምድብ ብዛት ስለሆነ የምድብ ብዛት ደግሞ የምድብ ምን ያህል ምድብ ነው ወደፊት ወይ ወደ ኋላ ሄደው የሚለውን አቅጣጫውን እንትን አይለንም አቅጣጫውን ሳይነግረን በቃ ምን ያህል ምድብ ከዜሮ ምን ያህል ዩኒት ይርቃል የሚለውን ስለሚይዝ ለዛ ነው ለምሳሌ ሰባትም ሰባት ነው የኔጌቲቭ ሰባትም ሰባት ነው ይላል ይሄ አሰራሩ ነው ይሄ አሰራሩ ነው ይሄ አሰራሩ ነው ግን በጄነራል ማወቅ ያለባችሁ በቃ አንድ ቁጥር ከንጥረ ዋጋ ሲወጣ አሉታ አይሆንም የሚለውን ነገር ነው ማወቅ ያለባቸው። የዜሮ ንጥረ ዋጋ ዜሮ ነው ይላል። ከላይ ፍቹ ላይ እንዳያችሁት ምን ይላል? ዜሮና ከዛ በላይ ከሆነ እራሱ ነው ይላል። ንጥረ ዋጋ ዜሮ ከሆነ ዜሮ፣ ለምን ዜሮ ይበልጣል ወይንም እኩል ይሆናል? ዜሮ ስለሆነ እውነት ነው ይሄ። ምክንያቱም ከሁለቱ ሁለቱ ከሁለቱ ክራይቴሪያ አንዱ ስለሚያሟላ ዜሮ ከዜሮ ይበልጣል ወይንም እኩል ይሆናል ማለት እኮ፣ ወይንም ዜሮ ከዜሮ ይበልጣል ወይ ደግሞ ዜሮ ከዜሮ እኩል ነው እያለን ነው። ይህን ስላሟላ ከሁለት አንዱ ስላሟላ ይሄ ነገር እውነት ይሆናል ማለት ነው። እና የዜሮ ንጥረ ዋጋ እንደ መጽሐፉ ፍቺ ሄደን አይተናል ማለት ነው። ትርጓሜ ምን ይላል? ትርጓሜ አንድ ነጥብ ሶስት ለምሳሌ እዚህ ጋር የንጥረ ዋጋ ጠ ዋጋ ሀ ከሆነ ሀ ከዜሮ በላይና ነው። ይሄ የቅድሙ ነው እየደገመው ያለው የቅድሙ ነው ከሆነ ይሄ ሁለቱ የቅድሙ ነው። ስለዚህ የቀድሙ ይሻላቸዋል። ተመሳሳይ ነው አይደል? ይሄ ማለት ነጥረ ዋጋ ጠ ከሆነ አሁን ለምሳሌ ጠ የሚሆነው ጠ ከዜሮ ዜሮ እና ከዛ በላይ የሚሆን ከሆነ ነው፣ ወይም ደግሞ ኔጌቲቭ ጠም የሚሆነው ደግሞ የጠ ዋጋ ከዜሮ በታች ከሆነ ነው የሚለውን ነው ለማስረዳት እንትኑ ፊደሉን ቀይሮ ነው ተለማማጭን ቀይሮ ለማስረዳት ነው ያለው። ያው ተመሳሳይ አንድ አይነት ሐሳብ ነው። ስካውን ካየ ነው ጋር ምሳሌ ዘጠኝ ለምሳሌ ይና የሆነ ቁጥር የማይታወቅ ቁጥር እዚህ ጋር ዋጋ ውስጥ ቢቀመጥና ይሄ ቁጥር ደግሞ ሰባት ቢያሳየን ይሄ ማለት ይሄ የማይታወቀው ቁጥር ከዜሮ ይሄ የማይታወቀው ቁጥር እንደዛ ነው። ላ ሀሳቡ ኮሊሆናል ሰባት ማለት ይሄ ትርጓሜ ምንድን ነው? አንድ የማይታወቅ ቁጥር ከዜሮ ምን ያህል ምድብ ይርቃል? ሰባት ምድብ ይርቃል ነው ከዜሮ እያለ ያለ። ስለዚህ ከዜሮ ከእምብርት ሰባት ምድብ ሊርቅ የሚችል ቁጥር ማን ሊሆን ይችላል? ስለዚህ ይህን ደግሞ የምንሰራው በምንድን ነው ማለት ነው። ጠ ዘዴው ነው ማሳያችሁ። ጠ እኩል ይሆናል ፕላስ ኦር ማይነስ ሰበን እንላለን። ይሄ ማለት አንዴ በፖዚቲቭ እንሰራለን አንዴ በኔጌቲቭ እንሰራለን። ምን ማለት ነው ጠ እኩል ይሆናል ሰባት እንላለን፣ ኦር ጠ እኩል ይሆናል ኔጌቲቭ ሰባት። ስለዚህ ሁለቱ ቁጥሮች ናቸው ከሰባት ከዜሮ ከእንበርት ሰባት ምድብ ሊርቅ የሚችለው። ይሄን ደግሞ ስናይ ይኸው ንጥረ ዋጋ ሰባት ይሄኛውን ደግሞ ንጥረ ዋጋ ኔጌቲቭ ሰባት ብንል ምን እናደርጋለን ማለት ነው፣ ሁለቱ ሰባት ሰባት ናቸው ማለት ነው። አያቸው አይደለ? አሁን ጠ ሰባት ወይንም ደግሞ ኔጌቲቭ ሰባት ይሆናል። ስለዚህ የጠዋጋ ሰባት ወይንም ኔጌቲቭ ሰባት ነው ይላል። ስለዚህ የመጽሐፉን ዘዴ መጠቀም ትችላላችሁ። ይሄ ምንድን ነው የምናደርገው? አሁን ፕላስ ማይነስ ነው የምናደርገው። ከዛ በትይዩ ነው የምንሰራው። ይሄንን ስንሰራ ፕላስ ማይነስ፣ አሁን ይሄንን እዩኝ እንዴት እንደምሰራ። ከዛ ይሄ ምዕራፍ እስኪያልቅ የንጥረ ዋጋ ጥያቄ በተመለከተ አሁን በማሳያችሁ መንገድ ነው ማለት ነው ሁሌም የምንሰራው። ስለዚህ መከታተል አለባችሁ እናንተ የፈለጋችሁትን መንገድ መከታተል ትችላላችሁ። አይ ቲንክ ይሄ ቀለል ማለት ቀለል ያለም ነው ባለውንም ተመሳሳይ ነው ግን አንድ በአንድ ሳይሆን ሁለቱን በተመሳሳይ ስቴፕ ለመስራት ነው የታሰበው እስቲ እንስራ ይሄ እንዴት ይሆናል ሶስት ጠ ሲቀነስ ስድስት እኩል ይሆናል እንልና ፕላስ ኦር ማይነስ ፊፍቲን እንላለን ገብቷችኋል ይሄ ማለት እዚህ ጋር እንደሚያሳያችሁ ማለት ነው ወይንም እንደሚለው ማለት ነው ወይንም ያያችኋል አሁን መጀመሪያ እንዴት አደርጋላችሁ ከዛ ይሄንን ወደ ሁለት ቦታ ተካፍሉታላችሁ ማለት ነው እንደዚህ ወይንም በሚለው ይህንን ደግሞ ጽሁፍ ወይንም የሚለውን ደግሞ ተተውና እንደዚህ አይነት ባር ትጠቀማላችሁ። ላሳያችሁ ይ። ስለዚህ ሶስት ጠ ሲቀነስ ስድስት እኩሉ ይሆናል ፕላስ አስራ አምስት ታደርጋላችሁ። እንዲህ ታደርጉና ደግሞ ሶስት ጠ ሲቀነስ ስድስት ኔጌቲቭ አስራ አምስት ታደርጋላችሁ። ምክንያቱም አንዴ በማይነስ አንዴ በፕላስ ማለት ነው። ይህ የሆነበት ምክንያት ገብቷችሁ አደለ? ከዜሮ በስተግራም ሊገኝ ይችላል፣ ቁጥሩ ከዜሮ በስተቀኝም ሊገኝ ይችላል ስንል ነው አይደለ? ለዛ ምን አለ፣ እቺን በኔጌቲቭ እናበዛው እኮ ቁጥሩ ከዜሮ በስተግራ ቢገኝ ብለን ብናስብ ነው። ይሄንን ደግሞ ፕላስ ያደረግነው ቁጥሩ በስተቀኝ በኩል ቢገኝ ብለን ስናስብ ነው አይደለ? ፕላስ ኦር ማይነስ ከዚህ በፊት እንዳየ ነው። ጠ ከዜሮ ይበልጣል ወይንም እኩል ይሆናል እና ጠ ከዜሮ በታች ስንል አያችሁ፣ እቺ ከዜሮ በታች የምትለው ቁጥሩ ከ ከእንብርት ወደ ግራ ነው ይገኛል ብለን ያስብ ነው ማለት ነው። ስለዚህ ሁለቱንም ባንዴ የምንሰራው ለዛ ነው። ይሄ ምን እናደርጋለን ማለት ነው ሶስት ጠ እቺ ወደ ማዶ ነው ሰዳት አሁን ይቺኛዋም ማይነሷን ወደ ማዶ ከነ ነፍሷ ነው ሰዳት። አሁን እዚህ ጋር ሶስት ስድስት ኔጌቲቭ ነበረች ወደ ማዶ ስትሄድ ፕላስ ትሆናለች። ፕላስ ስድስት ከዛ እዚህ ጋር ይሄ ይጠፋል። በቃ ምን ያደርግልናል? ምንም ይጠፋና እዚህ ጋር ፕላስ ስድስት ይሆናል። ይሄን ደግሞ ሐሳብ ላስረዳችሁ። አሁን ሁለት ሲደመር አንድ እኩል ይሆናል ሶስት ከሆነ ኢንቲኒን ፕላስ ወደ ማዶሉ ሰዳት ማይነስ ነው አይደል የምትሆነው። ስለዚህ ሁለት እኩል ይሆናል። በቃ ትጥፋና ከዚህ ጋር ማለት ነው ትጥፋና ሦስት ፕላስ ነበር ይችላል ማይነስ አንድ ሳደርጋት ሁለት እኩል ይሆናል። ሁለት ሆነ ምንም ያደረኩት ነገር የለም አያቸው። ይሄ የእኩልነት ምልክት ስለሆነ እዚህ ጋር ወደ ማዶ የእኩልነት ምልክትን ሲሻገር ምን ይሆናል ማለት ነው ምልክቱን ይቀይራል። ይሄ ደግሞ አራት ሲቀነስ ሁለት እኩል ይሆናል። አሁን ሁለት ከሆነ ይችኛዋ ማይነስ ወደ ማዶ ስትሄድ አራት እኩል ይሆናል ሁለት ሲደመር ሁለት አራት እኩል ይሆናል ሁለት ይሆናል ማለት ነው። እ ከፈለግን ደግሞ አራት እኩል ይሆናል አራት እኩል ይሆናል ሁለት ሲደመር ሁለት አራት እኩል ይሆናል አራት። ከዛ ከፈለግን ደግሞ እቺኛዋን አራት አሁን እዚህ ጋር ፖዚቲቭ ነች አይደለ? ወደ ማዶ ነው ሰዳት ወደዚህ ነው የሚሰደው። ስለዚህ አራት ፕላስ ነበረ ማይነስ ሲሆን አራት እዚህ ጋር ምንም የለም አይደለ? ዜሮ ነው የሚቀረው። ስለዚህ ዜሮ እኩል ይሆናል ዜሮ ይሆናል ላስረዳችሁ ሁለት እኩል ይሆናል አሁን ሁለት እኩል ይሆናል ሁለት ከሆነ እዚህ ጋር ሁለት እኩል ይሆናል ሁለት ከሆነ ምን አደርጋለሁ ሁለት ሲቀነስ ሁለት እኩል ይሆናል ዜሮ ለምንድን ነው እንደዚህ ያደረኩት የትኛዋ ፕላስ ነበረች አይደል እዚህ ጋር ፖዚቲቭ ነበረች ወደ ማዶ ስትሄድ ይሄ ምልክት ስትሻገር ምልክቷን ትቀይራለች ማይነስ ትሆናለች። ከዛ ሁለት እዚህ ጋር ነበረች እና ሁለት ወደ ማዶ ስትሄድ እዚህ ጋር ምንም አይቀረንም ዜሮ እንላለን። ከዛ ከሁለት ላይ ሁለት ስንቀነስ ይሄ ምን ይሆናል ማለት ነው ዜሮ እኩል ይሆናል ዜሮ ይሆናል። ስለዚህ ይሄንን ሎጂክ ብንጠቀም ስቴፕ ያቀልልናል። አንዳንድ ጊዜ እዚህ ጋርም ደምረን እዛም እንቀንሳለን አይነት የሚል እንትናል። አሁን ለምሳሌ ይሄንን ሶስት እጠ ሲቀነስ ስድስት እኩል ይሆናል አስራ አምስት ካል ሶስት እጠ ሲቀነስ ስድስት ሲደመር ስድስት እዛም ደግሞ አስራ አምስት ሲደመር ስድስት ከዛ ይሄ ዜሮ ይሆናል። ሶስት ተ እኩል ይሆናል። አሁን ይሄ ሲደመር ዜሮ እኩል ይሆናል 15 ይሄ 21 ይሆናል። እዚህ ጋር ይሄንን ሀሳብ መቅጨት ማለት ነው። ገብቷቸዋል። ይህን ሀሳብ መቅጨት አንድ ስቴፕ ማሳጠር ብንችል በቃ ሺፍት ማድረግ ከዚህ ወደ ማዶ መውሰድ ከማዶ ወደዚህ ማምጣት እንደዛ አይነት ቴክኒኮችን ብንለምድ ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው? አሁን ይሄንን ስድስትን ኔጌቲቭ ስድስትን ወደ ማዶ ስንወስደው ፖዚቲቭ ይሆናል። ስለዚህ ከቻላችሁ አየር ላይ መደመር ለምሳሌ ይሄኛው ኔጌቲቭ ነው ወደ ማዶ ሲሄድ ፕላስ እንደሚመጣ ታውቃላችሁ ለምን ቦታችሁንም ብትቆጥቡ 15 ላይ ደግሞ ስድስት ደምሮ 21 ይሆናል እዚህ ጋር 21 ብትጽፉ ማለት ስቴፕ ብታሳጥሩ ማለት ስለዚህ ይሄ 21 ይሆናል ይሄንንም ለሶስት ይሄንንም ለሶስት ይሄንን ራሱ ወደ ወደፊት መተው አለባችሁ ከዛ ስንት ይሆናል ማለት ነው ጠ እኩድ ይሆናል ሰባት ይሆናል ማለት ነው ሰባት ነው ወይም ደግሞ ይህንን ደግሞ ስንሰራ ሶስት እጠ እኩል ይሆናል ኔጌቲቭ አስራ አምስት ሲደመር ስንት ሆነ? ሲደመር ስድስት ሆነ ማለት ነው። ይህን ደግሞ ስንሰራ እንዳንሳሳት ቦታ ብናቀያይርስ፣ እነኚህ ሁለቱን ስድስት ሲቀነስ አስራ አምስት ብናረ ከዛ ስድስት አስራ አምስት ላይ ለመድረስ ስንት ይቀረዋል? ዘጠኛ ስለዚህ ኔጌቲቭ ዘጠኝ ብንልስ? አብገብቷቸዋል ይሄ ማይነስ ነው ፕላስ ነው። ስለዚህ ስድስት አስራ አምስት ብናረግ ምንም ልዩነት ይሄኛው ላይናችን ይቀላል። ለምን ይሄ ስድስት ስድስት አስራ አምስት ላይ ለመድረስ ዘጠኝ ስለሚቀረው አይደል፣ ስለሚቀረው ስለዚህ 9 እዳ ነው 9 ኔጌቲቭ ዘጠኝ ይሆናል። ስለዚህ ይሄ ምን ይሆናል ማለት ነው ሶስት ጠ እኩል ይሆናል ኔጌቲቭ ዘጠኝ። ስለዚህ ይህንንም ለሶስት ይህንንም ለሶስት ጠ ምን ይሆናል ማለት ነው ኔጌቲቭ ሶስት ስለዚህ የመፍትሄ ስብስብ ተብሎ የሚቀመጠው በእንደዚህ ማለት ነው። ሶሉሽን ሴት ይባላል። ይሄ ሶሉሽን ሴት ይባላል። ስለዚህ ኤስ ኤስ ብለው ምንም ችግር የለውም። ቁጥሮቹን በቅደም ተከተል ነው። አሁን እዚህ ጋር ሰባት ነው፣ እዚህ ጋር ኔጌቲቭ ሶስት ነው። ስለዚህ ሁለቱን ስናነጻጽር እችኛዋ ኔጌቲቭ ሶስት ትንሽ ስለሆነች እሷን ነው በቅድሚያ ምንጽፈው ማለት ነው። ኔጌቲቭ ሶስት ስለዚህ ሰባት አድርገን እንደዚህ በቅደም ተከተል እንጽፋለን ማለት ነው። ያኛውን ሰሰሩ ምን ይሆናል? ይሄኛውን ደግሞ አሁን እዚህ ጋር ከንጥረ ዋጋ ኔጌቲቭ ሆኖ ስለማይወጣ ይሄ አይሆንም። ከንጥረ ዋጋ ምን መሆን የለበትም? ከንጥረ ዋጋ ኔጌቲቭ ሆኖ ወጣ አይደለ? አይቻልም። ይሄ አሁን ምን ይሆናል? ይሄ አይሆንም። የለም ማለት የሆነ ቁጥር ነበረ። የሆነ ጣም የሚባል ቁጥር አለ። ኔጌቲቭ ዘጠኝ ምድብ ከዜሮ ሚርቅ ይላል። አሁን ምድብን በኔጌቲቭ ስለማንቆጥር ይሄ አይሆንም ሁል ጊዜ ምን ብለናል? ከንጥረ ዋጋ አንድ ቁጥር ሲወጣ ብለናል፣ ከንጥረ ዋጋ ውስጥ ሲወጣ ምን ሆኖ ነው የሚወጣው? ፖዘቲቭ ነው። ስለዚህ የዚህ ሶሉሽን ሴት ወይም ደግሞ የመፍትሄ ስብስቡ ባዶ ስብስብ ወይም በባዶ ስብስብ እንደዚህ ፋይ ብለንም ማስቀመጥ እንችላለን ማለት ነው።